የቡራን እና የቅምጥሌን ፎቶ ከስልክ ያገኘሁትና ያው ብዙ ጊዜ ስልኬ ላይ ፉል ስለሚልብኝ ምናምን ፎቶ አጸዳለው፣ ምናምን ነገር ና ከዛ ዛሬም ደግሞ ስልኬ እያስቸገረ እየፈተሽኩ ነበረ እያጠፋፋው ምናምን እና ይህም ፎቶ አገኘው ማለት ነው። ሁለታቸውም እየተሳሳሙ ነው እዚጋ። ከዛ ምን ትዝ እንዳለ ታውቃላችሁ? ቅምጥሌ የሆነ ታይም ላይ ቡቡ አንተን ኮስስም ብዙ የሚናደዱ ሰዎች አሉ ስትለው ቡራ ደግሞ ምን አለ እንደ እንደዛ ከሆነማ ሳሚ ደጋግሙሽ እያለ ነበር። ከዛ እንደዚህ ዞር ዞር አድርጋ ሳመቸው ማለት ነው። ከዛ ምን ትዛለኝ በጣም ብዙ ልጆች ታመው ፌንት እንደሰሩ ምናምን አየሁኝ የሆነ ማይንዴ ላይ አይምሮዬ ላይ ሰራውት ማለት ነው። እንደዛ ፌንት ሲገጩ ምናምንና ኦ ማይ ጋድ አልኩ ማለት ነው። አይም ሶሶ ለምን ማድረግ ይቻላል ክቢራ ምሽክላ ዋላህ እና በመጀመሪያ ደረጃ ዛሬ የማወራው ነገር ወይ ደግሞ ሁሌ የማወራው ማለት ይቻላል ወደፊት የማወራው ፍቅር ለማይገባችሁ ፍቅርን የሚባል ነገር በዙሪያው ዙሯችሁ ማታውቁ፣ እንዲሁም ደግሞ ፍቅር ካላቸው ሰዎች ጋር ኑራችሁ ማታውቁ ብቻ ኤቭሪቲንግ ላይገባችሁ ይችላል። እኔ ልናገረው የምችለው ወይ ደግሞ አሁን የምናገረው ነገር ስለ ፍቅር የሚያውቅ ሰዎች ብቻ ናቸው ሊረዱ የሚችሉት ማለት ነው። ገባችሁ አይደለም? ከዚህ ጋር ሁለት ልጆች አሉ አይደ ነው። በምን መልኩ ላስረዳችሁ እንደምችል ባላቅም ግን በጣም ስታቸው ራሱ ስስት ነው የሚያደርጉት። እመቤቴን ሁለታቸው የሚተሳሰቡት አስተሳሰብ የሁለታቸው መዋደድ ለሌላ ሰው ይጋባል ታውቃላችሁ? የሆነ እንዴት ላፍቅር ወይ ደግሞ እንዴት አድርጌ ፍቅረኛ ሊያዙ ወይ ባሌ እንዴት ላድርግለት ብላችሁ ማሰብ እንድትችሉ የሚያደርጉ ልጆች ናቸው። እንገባቸው ብዙዎቻችሁ ለምን እንደምትናደዱ ለምን እንደምትቃጠሉ ነው ማይገባኝ። አሁን የትናንቱ ቪዲዮ ብሩኬንም በጣም የሚያስመሰግን የሚያስሞግስ ቅምጥሌንም እንደዛው ሀብንም እንደዛው። ምክንያቱም ሁለታቸው ያን ፍራንክ ሊሰሩ የቻሉት ምንድን ነው ስለሚያምኑት ስለሚተማመኑበት ነው። ቡራ ደግሞ እያኔ በቃ አንተ ወንድም እንደዛ ካልክ ሶኪ ማለት እየቻለው ወይ ደግሞ እሺ ማለት ይችላል ሲባል ግን ምንም ነገር በህይወቱ እምቤ ብሎት ማእቆን ወንድሙን በክብር በሬስፔክት በጣም ይቅርታ አድርግልኝና ከአይሚ ጋር ብዙ ነገር ያለን ሰዎች ነን እኔ ከእሷ ጋር ልለያ አልችልም፣ በጭራሽ ነው ያለው። ገባችሁ? አንዳንዴ በህይወታችሁ ይህን አድርጉ ስትባሉ እሺ ከሽታ ውጭ ብኝን ማታቁ ልትሆኑ ትችላላችሁ። ግን የሆነ ቀን ቆራጥ የምትሆኑበት ጊዜ አለ። አይሆንም ብላችሁ ካፋችሁ ከአንደበታችሁ ለዛ ሰው የሚወጣው ቃል ማለት ነው። ሰው ፍቅር አያል ነው። ፍቅር እምነት ነው። ፍቅር ተስፋ ነው። ፍቅር መተሳሰብ ነው። ፍቅር ከእናንተ በላይ ለዛ ሰው ማሰብ ነው። ለሰው መኖር በአጭሩ ለዛ ሰው መኖር ወደ ፍቅር ስትገቡ እናንተ እናታችሁን ብቻ ሳይሆኑ ልትንከባከቡ ወይ ደግሞ ልትኖሩለት የምትጀምሩት ሌላኛ ወገን ደግሞ አምጠታችሁ እዛ ሰው ጋር ለዛ ሰው ማሰብ ለዛ ሰው መኖር ኤቭሪቲንግ ልትጀምሩ ነው ማለት ነው። እና አንዳንድ ፖስቶች አየውኝ አንዳንድ እንትኖች አየውና እዛ ጋር ደግሞ ገብታችሁ ኮሜንት የምታደርጉ ማለት ነው። በጣም ቁርግርም የሚለኝ ሀብ እኮ ትክክል ነህ በሞላ ሴት አለ ያው እኮ ፍራንክ ነው ያለው እንጂ እንደ እናንተ አይነት ሴት እኮ አይረባም። ሴትማ እኮ መንገድ ላይማ በአንድ ወሰባቸው ወደ ቤት ወንድ ልጅ የትኛው ወንድ ልጅ ሴት እኮ ሞልቷል፣ አደለ ሳባ አድርጎ ቤቱ ይዞ ሊመጣ ይችላል። ግን እንደዛቸው አይነት ሴት አስፈላጊ አደለችም። ሴት ልጅ ማለት ቁጥብ፣ ተወዳጅ ወንድ ልጅ ሲጠይቃት እንኳን ትንሽ ልፍት ትግል የምታደርገው ዝም ብሎ በአንዴው ተጠይቃ ሳይሆን ጠይቃ ብትመጣ ሴት አስፈላጊ አደለችም። ገባሽ እንዴት መሰላችሁ? ሴት ማለት እንዴት ነው? ይሄ እንቁ ነገር ነው። ሴትነት መታደል ነው። ሴትነት ክቡር ነው። የሆነ ሴትነት ፓወር አለው። ገባችሁ? ሴት ስትሆኑ በጣም ደስ የሚል ስሜት አለው። በጣም ደስ የሚል ሴት ልጅ ተፈላጊ ነች። ፈላጊ ሳትሆን፣ አንቺ ተፈላጊ እንድትሆኙ ደግሞ ፈልገውሽ እንዲመጡ መሆኑ እንጂ ፈልገሽ አትሮጭ። ከንፈርሽን ዘርግተሽ ወንድ በሄደበት የምትሮጭ ከሆነ አንቺ ምንም ነሽ፣ ምንም ማለት ነው። ሴት በስሙ ሴት፣ ወንድ በስሙ ወንድ አለ። ግን ወንዳ ወንድ እንዲሁም ደግሞ ሴታ ሴት እንዱምሁ ደግሞ ሚስት አለች። ከዛ ደግሞ ሚስቱና የቤት እመቤት በቃ ለቤቷ ኃላፊነት ያላት ለባሏ ኃላፊነት የሚሰማት ለልጆቹ ኃላፊነት የሚሰማት ለቤቷ ኃላፊነት የሚሰማት በአጠቃላይ ሙሉ ኃላፊነትን መሸከም የምትችል ምርጥ የቤት እመቤት መሆን መቻል ያኔ እንዴት መሰላችሁ፣ እናቶቻችን ማለት ነው። ለምሳሌ እኔ ብዙ ነገሮች የሆነ ሚስትነትን ወይ ደግሞ የቤት እመቤትነትን ከእናቴ ነው የወሰድኩት። ገባችሁ? አባትነትን ደግሞ ከአባቴ ማለት ነው። ስላችሁ፣ ስለ ወንዶች ወይ ደግሞ ስለ አባት ሳወራ አባቴ ለእኛ እንዴት እንደሚሆን፣ እንዴት አርጌ ልንገራችሁ? እኔ ወንድ ቦን እንዴ ብዬ ማውራት ያምርብኛል፣ ግን ምንም ማውራት አልችልም። ለዛ ነው ስለ አባቴ ታስብ ምን ባይነው የሚመጣው እመቤቴን ነው ምላችሁና ሰው ምልላችሁ ፈልጌ ነው አባት አባወራ ስትሆኑ ደግሞ የሆነ አባት ማለት ቤት ነው የቤት ራስ ማለት ነው ቤት ነው በቃ ይሄ እንዴት ነው ወፎቹ አሉ አይደል ወፍ አለች ወፍ አሁን እንደዚህ ክንፏን ዘርግታ ነው በክንፏ ማ ልጆቿ ተሰብስበው የሚኖሩ ልክ አባት ያ ነው በዛ ማለት ነው ልጆቹ ሚስቱ ተሰብስበው የሚኖሩት ማለት ነው እና ምናልባት ስለ አባት ብዙ ጊዜ አልተዘመረለትም አልተፎከረለትም ኤቭሪቲንግ ብዙ ነገር ስለ አባት ሲባል ሰምቼል አላቅ ትችላለሁ ግን ስለ እናት ብዙ ጊዜ እንደውም ተናግረን ይወጣልናል። ብዙ ነገሮች ግጥም አሉ ምናምን ስለ አባትም አይነዋለ። ግን ብዙ ጊዜ እናት እናት ነው የምንለው። ያ ሲባል ደግሞ የሆነ እናት እናት የምንለው ሴትነትም ስላለባት ያኔ በሴትነቷ ፓወርፉል ሁና ስለኖረችው እናት ቢወራ ቢወራ አያልቅም። አባትነትም ደግሞ ብዙ ስሜቱን ሸብቆ ጥብቅ አድርጎ የኖረልን አባት፣ ምሰሶ፣ አባት ጌጥ። እግዚአብሔርን አባት ሲጠራ ማንም ነው የሚበረገገው፣ ማንም ነው ቀና ብሎ ማያሽ እና አይ ዶንት ኖ እኔ ሶሪ በቃ ስለ እናት ስለ አባት ስለ ምናምን ማውራት አልፈልግም። ወደ ሌላ ስሜት ነው መግባት። ብቻ ግን ምንድን ነው መሰላችሁ ብሩኬ፣ የአባትነትን ስሜት ወይ ደግሞ የባልነትን ስሜት ነው እንዲሰማኝ ያደረገ ትናንት ማለት ነው። የሆነ በህይወታችሁ ብዙ ነገር ሊያጋጥማችሁ ይችላል። ና በጣም ነው ያሳዘነኝ ሁላ ማለት ነው። እንዴ ማለት ወንድሙ ሊያስቀይመው አይፈልግም። በጣም ነው የሚወደው፣ በጣም ነው የሚያከብረው። ቅምጥሌ ጋር መለየት አልፈለገም። ያፈቅራታል፣ ያከብራታል እሷ ጋር መኖር ነው የሚፈልገው። ብዙ ፕሮሰሶች፣ ብዙ አላማዎች ወደፊት እያቀሉ የመጡ ልጆች ናቸው። ና በአንዴው ልክ አላማችሁ የሆነ የያዛችሁት ምግብ እንደ መደፋት ማለት ነው። ምሳሌ በሉ ሰፍሰፍ ብላችሁ ያ ምግብ ድፍት ሲል በአጭሩ ሳስረዳችሁ ማለት ነው። ና የሆነ አላማችሁ በአንድ ክርብት ግልብጥብጥ ሲል ና ያኔ ቅምጥሌን በሞላ ሴት ማቢባል፣ ባክሽ፣ እንደሱ ከሆነ ሼራዝሽ ጉዳይ በቃ እኔ ስንት ሴት ሞልቶ ምናምን ብሎ ከቃሉ ያን ነገር ከአንደበቱ ማውጣት ይችል ነበር ግን ሴት ሁሉ ቀሚስ ለብሶ ሄደው ሁሉ ሴት አይደለም፣ ሱሪ ለብሶ ሄደው ሁሉ ወንድ አይደለም። ያን ስላችሁ ከመጣ ርጋ እንዳታነካኩ። ተፈጥሮ ተፈጥሮ ነው። ሴት ሴት፣ ወንድ ወንድ ነው። ግን ሴት ሆና የሆነ በቃ ስለ ምንም ነገር ማታቅ ስለ ሚስትነት አታቅ ዝም ብላ ዘላን የሆነቻለች፣ ወንድም ሆኖ ደግሞ ስለ ባልነት አውቅ ስለ ምን አውቅ ስለ ወደፊት ህይወቱ አውቅ ዝም ብሎ የሚኖር ማለት ነው። ዝም ብሎ ነዶ ዝም ብሎ እንዲ እንደመጣለት የሚኖር እንደመጣለት የሚንቀሳቀስ እንደመጣለት የሚናገር ዝም ብሎ ነዋሪ ማለት ነው። ሶ በመጀመሪያ ደረጃ በጣም ብዙዎቻችሁ የደም ሲላችሁ እንዲህ የሚገታተር አለ። የሆነ ሴት ልጅ ስትሞገስ የሆነ ወንድ ልጅ ስለሚስቱ ሲያወራ ስትሰሙ ምናምን ነገር ለምንድን አለቅ ዋይ? ግን ስለ ወንድ ልጅ ከተወራ ምናምን ለእናንተ በቃ ጥሩ ነገር ነው። ለእናንተ ለምንድን ነው? ምንሆናችሁ ነው ይሆን? እኔ እኮ ችግራችሁ ንገሩኝ አልኩኝ። የሆነ ምናልባት ከዚህ በፊት በሴቶች ተጎድታችሁ ተበድላችሁ ይሆን ይሆን እሱንም ብትናገሩ ያ ቢሆን ደግሞ እንዳልኳችሁ ሰሌክት ነው የምታደርጉ የነበረ ኦል ሁሉንም ሴቶች ነበር በአጠቃላይ ልጠሉ የምትችሉት ምናምን ነገር ማለት ነው። ያን ስላችሁ ደግሞ የሰው ልጅ ባይዘወይ መጥፎ ሆኖ የተፈጠረ ይህ በተፈጥሮ ክፉ ሆኖ የተፈጠረ ትውልድ የለም። ማናችንም ስንፈጠር ንጹህ ሰዎች ነን። ራቁታችን የተፈጠር ነው ምንም ነገር ምንም ነገር በልጅነታችንም ጥሩ ሰዎች ነበርን። ግን ከሆነ ከሆነ ከሆነ ጊዜ በኋላ በምን በምን ምክንያት እንደሆን ባናቅም የሆነ መርዛማ እንትን እንሆናለን። እባብ ማለት ነው። እባቧም መርዙን ሲረጭ እባብ እባብ ነው አደል? ኖርማል እንደዚህ ምናምን፣ ግን ትንሽዬ ነው ተሳቢ ነው ምናምን፣ ግን መርዙን ሲረጥጭባችሁ ታውቃላችሁ ምን ያክል ከባድ እንደሆነ። ስለዚህ እንደዛ ሰዎች አላችሁ እና ይሄ ነገር ባይዘወይ ባይዘወይ ምን አለ መሰላችሁ በየቀኑ መጥፎ ነገር ማስብ ከሆነ ኤቭሪዴይ በቃ አይምሮ ጥሩ ነገር ሊያመጣልኝ አይችልም። ጥሩ ነገር በጭራሽ ነው ሊያመጣልኝ የማይችለው። ሁሌ ደግሞ መልካም መልካም ነገር አይምሮ ውስጥ ትምል ከሆነ ደግሞ መጥፎን ነገር ከአይምሮ ውስጥ ላስገባ አልችልም ማለት ነው። እንደምንቀበለው ነው። አይምሮችን ውስጥ የምንሰበስባቸው ነገሮች ምንድን ናቸው? ጥሩ ናቸው፣ መጥፎ ናቸው? የምላችሁ አንዳንዴ ካጠገቢያችን የሆነ ጥሩ ማዛ ሲኖር እንዴት ነው አይምሯችሁ? ሰላም አያገኝ ደስ ስሜት ስሜት አለው። የሆነ የሚያስጠላ ማዛ ሲኖር ደግሞ በቃ በጣም ነው የምትረበሹት፣ ምናምን ህመም ሁሉ ይመጣባቸዋል፣ ራሳችሁ ይዞራል፣ ምናምን ነገር ማለት ነው። እና በዙሪያችሁ የሚበክሏችሁ ሰዎች ካሉ ከነዛ ሰዎች ራቁ። አንዳንድ ሰዎች ስለማይ ነው የምትነዱ ስላላችሁ የሆነ ነገር በግሩፕ ትመጣላችሁ፣ የሆነ ነገር አድርጊ፣ ስለምን እንደሆነ ሳታውቁም ማለት ነው። የሆነ ፖስት የሚደረገው ስለምን እንደሆነ አታውቁም፣ ምንድን ነው አታውቅም። ብቻ ግን እንደዚህ አድርጊ ትባያለሽ፣ ታደርጊያለሽ ማለት ነው። ግን ግን አለማወቅ ከተጠያቂነት አያድንም። እኔ ሳላቅ ነው እንደዚህ ያደርጉት ምናምን አይመጣው። በቃ አድርገሻል አድርገሻል፣ ትጠየቂበታለች። ለምታደርጉት ለእያንዳንዱ ነገር እራሳችሁ ተጠያቂ ልትሆኑ ነው። ገባችሁ? እኔ ለምናገራቸው ለእያንዳንዱ ነገሮች፣ ለምጽፋቸው ለእያንዳንዱ ነገሮች፣ ከአንደበቴ ለሚወጣው ለሁሉም ነገር፣ ለሙሉ ነገሮች ተጠያቂ ለመሆን መቶ ፐርሰንት እርግጠኛ ሆኜ ነው የምናገረው። ገባችሁ? ነገር ግን እኔ በምናገረው ሳይሆን ሰዎቹ የሚረዱት አረዳድ አለ። ለምሳሌ ወተት ነጭ ነው እያልኩኝ አይ ጥቁር ነው ካሉ፣ መብታቸው ነው። እኔ ምን አከራከረኝ? እኔ የተናገርኩት ልክ ነኝ። ወተት ነጭ ነው። ከዛ ውጭ እነሱ ጥቁር ነው አሉ፣ ቢጫ ነው አሉ፣ አይዶን ኬር ምን አገባኝ ነኝ። ሰዎች እንደሚረዱት አረዳን መረዳት መብታቸው ነው። እነሱን ልጋፈጣቸው አልችልም። ነገር ግን እኔ ለምናገራቸው ለእያንዳንዱ ነገር የሆነ ነገር ተናግሬ ይህ ነገር እንዴት እንዴት ነው ለምንድን ነው እንደዚህ ያልሹ ስባል፣ ይህን ልል የቻልኩት እንደዚህ እንደዚህ ነው ብዬ ልናገር ላስረዳ እርግጠኛ ሆኜ እንጂ ዝም ብዬ አልመጣም። ዝም ብዬ የሆነ ነገር አይደለም። ዝም ብዬ እከሌ እንደዚህ አድርጊ ስለተባልኩ አላደርግም። ራሳችሁ ታውቃላችሁ። በጣም በጣም ብዙ በነገራችሁ ላይ በጣም ብዙ ነገር ወደ እኔ ይመጣል። እግዚአብሔር ነው ምላቸው እና ያን ነገር እንደዚህ በእንደዚ አድርግ ምናምን አላደርግም። ሰው ይህን አድርጊ ስላለ ያ ነገር ግን፣ በገባይ ልክ የገባይ ነገር ከሆነ ወይ የተረዳሁት ወይ ያን ነገርን የምፈልገው ነገር ከነበረ ግን አደርገዋለሁ አደርገዋሉ መቶ ፐርሰንት ማለት ነው። ከዛ ውጭ ግን ይህን አድርጊ ተብይ ማደርግ ይህን አታድርጊ ተብይ ማላደርግበት ምንም አይነት ምክንያት የለኝም። ምክንያቱም ዩቱብ ቻናል ስከፍት ወይ ደግሞ ቲክታክ ስከፍት እከሌ እንዲያርጊ ክፈች ብሎኝ አደለም፣ ወይ ደግሞ ይህን አድርጊ ይህን አታድርጊ ተብይ አይደለም። ገባችሁ? የሆነ ነገር የምትጀምሩት ለምሳሌ እኔ አሁን አረብ ሀገር ስመጣ እኔ ራሴ ሰርች ልለወጥ ብዬ እንጂ የመጣሁት እከሌ ሂጅ ስላለችኝ ወይ ደግሞ እንደዚህ ስራ አድርጊ ስላለችኝ አይደለም። አይደል? ገባችሁ? ያንን ነው ልላችሁ የፈለግኩትና ወደ ራሳችሁ ተመለሱ። ሰው እንደዚህ ስላለኝ ነው እከሌን አድርጊ ስላለች ነው በእከሌ ተነሳስቼ ነው ምናምን አይመጣውም። ራስሽ ያመጣችው ነገር ራስሽ ትወጫለሽ፣ ራሷ ያመጣችው ነገር ደግሞ ራሷ ትወጣዋለሽ ማለት ነው። ቲክታክ ቻናሉ የራስሽ ነው፣ ፔጅ ዩቱብ የራስሽ ነው ገባሽ። ስለዚህ የሆነ ሳላቅ ነው እከሌ እንደዚህ አለችኝ እንደዚህ እንደዚህ በእከሌ በዚህ በምን ጥርሴ በምን ጥርሴ ከተጠያቂነት አያድር ነው። እዚህ ምድር ላይ ያለው ነገር ተውት፣ ሰማይ ቤትም እንኳን ሄደሽ እኮ እከሌ እንደዚህ እንደዚህ ላይ ነው ልንል አንችልም። ሁሉም ነገር ላይ እየሰራናት ለእያንዳንዱ አጽያታችን ተጠያቂ ነን ገባችሁ አይደል ለየሁሉ ነገር ማለት ነው ስለዚህ ወደ ራሳችሁ ተመለሱ የሆነ የሆነ የሰውን ህይወት በአንዲት ቃል ወይ ደግሞ በአንዲት ቃል ልንበጠብጠው እንችላለን በአንዲት ቃል ደግሞ ልናነሰው እንችላለን የብዙ ሰዎች እንጀራ አይታችሁ ከሆነ በአንዳንድ ሰዎች ምክንያት ይበጠሳል በሆነ ምክንያት ማለት ነው ያቺ የዛ ሰው እንጀራ የዛ ሰው ስራው የተበላሸበት በእኛ ምክንያት ነው ገባችሁ እናንተ ላታውቆት ትችላላችሁ ምናምን ግን የሆነ መርዝ አትርጩ ገባችሁ መርዛችሁ በጣም ከባድ ነው ያን ነገር አታድርጉ ነገር ግን ከሰው ከሰው በላይ ደግሞ ፈጣሪ አለ እኛን የሚጠብቀን እኛን እሱ የፈቀደልን የሚያደርገን በዙሪያችን በጣም መልካም ሰዎች ጥሩ ሰዎች የሚሰጠን ለምንድን ነው እሱ ስለፈቀደልን በሰዎች ሊያስጠብቀን በሰዎች በቃ እንዴት ልበላችሁ መጥፎ ሰዎችን ደግሞ አንዳንዴ እንዴት ይባላል መስላችሁ እንደውም፣ አንዳንድ ትልቅ ሰዎች ሲመርቁ ምን ይላሉ? ጠላት ይስጠኝ ይላሉ። ጠላት ስለሚያበረታ ማለት ነው፣ መጥፎ ሰዎች ስለሚያጀግኗችሁ፣ እነሱ እናንተ ስትወድቁ እንዲያችሁ ስለማትፈልጉ ስለመበረቱ። ይገባችሁ። ወዳጅም ጠላትን ፈጣሪ የሚሰጥ ምንድ ነው? ወዳጅም ደስ እንዲለው ብላችሁ ጠላትም ደግሞ ደስ እንዳይለው ብላችሁ ትበረታላችሁ ማለት ነው። በተረፈ ልቦና ይስጠን ማለት ብቻ ነው የምፈልገው። ሌላ ምንም ማለት አልፈልግም። ብቻ በምን መልኩ ማስረዳት እንዳለብኝ ያላል እና ለማንኛውም ሰርጋችሁን በቅርቡ ያሳየን። እንግዲህ እንደዚህ የተሳሳማችሁ ፋያላችሁ መጣችሁ በቅርቡ። እናለ ሀብ ወንድሜ ደግሞ እንግዲህ ወንድምነት ጥግ ነው እንደምታውቁት። ለቅምጥሌም ለቡራም ማርያምን፣ ባለፈው ራሱ በዛ ከባድ ጦርነት ለወንድም አላዳላም በቃ ልክ ቅምጥሌ እንደ እህቱ ያኔ እህቱ ነቻይ ነው። የወንድም ሚስት ስትሆን ቤተሰብ ነው የምትሆኑት። ግን የሆነ ታይም ላይ ደግሞ ቅድም እንዳልኳችሁ ቆረጥ አድርጋችሁ ትንሽ የምታዳሉት ፓርት ሊኖር ይችላል። ግን ያንን አላደረገም እና በዛ በጣም ነው። ከዛ በፊትም ወዷለሁ፣ አከብረዋለሁ ከዛ በኋላ ደግሞ በደንብ ማለት ነውና ሲቀጥል፣ እንግዲህ ስለ ሀብና ስለ ናኒ አንዳንድ ነገር ማለት ይፈልጋለሁ። አይኖ ቦይሱ እንደሚመሳባቸሁ አውቃለሁ። ግን በዛው ልንገራችሁ ብዬ ነውና ሀብና ናኒ ይንን ቦይስ ከሰማችሁት ካዳመጣችሁት መጀመሪያ ላይ በጣም ነው ማከብራችሁ፣ በጣም ነው ምወዳችሁ። ለምንድን አላቅም። የሆነት መጣጣና ላችሁ ሁለታችሁ ደርበብ ያላችሁ ነገሮች ናቸው። ቆንጅዬ ናችሁ፣ ትተሳሰባላችሁ፣ ምናምን እንደምትዋደዱ ደግሞ በደንብ ያስታውቃል እና ፍቅር ልንጀምር በጣም ብዙ መስዋዕትነት እንከፍላለን። በነገራችሁ ላይ ገና ወደ ፍቅር ስትገቡ፣ እች ኮ እንደዚህ ነች፣ እሱ ኮ እንደዚህ ነው ብዬ የተባልን እየተወዛገብን ነው ፍቅር የምንጀምረው። ከዛ በኋላ ያለመተማመን አለ መጀመሪያ ላይ ምናምን ከዛ እዛ በኋላ ነው ብዙ ብዙ ነገሮችን እንትን ብለን ነው ከዛ በኋላ መተማመን፣ መዋደድ፣ ለሷ መኖር፣ ለአንተ መኖር ምናምን በደንብ ልባችን ጣል የምናደርገው። ና ያን ሁሉ ነገር አሳልፋችሁ እዛ ደረሳችሁ። ስለዚህ ማወራቸው እኔም ስላለፍኩበት ወይ ደግሞ ስላለሁበት ነው። ገባችሁ አይደለም? ፍቅር እንዲሁ በቀጥታ ዘው ብሎ የሚገባበት ነገር ስላልሆነ ያን ሁሉ መስዋዕትነት ከፍላችሁ እንደሆነ ከዚህ የደረሳችሁ ታውቃለሁ። ምናልባት እስከዚህ አመት ስትመጡ በጣም መቃ መፈንቀል የሌለበት ድንጋይ መውጣት መውረድ የሌለባችሁም ወጣችሁ ወርዳችሁ ሊሆን ይችላል። መስማት የሌለባችሁም ከሰው መጥፎ ነገር ሰምታችሁ ሊሆን ይችላል። ሶስተኛ ወገን እየገባ አስቸግሯችሁ እንደሆነ አውቃለሁ። አይ ነው ግን ምንድን ነው ያን ሁሉ አልፋችሁ መጣችሁ። እንዲሁ ደግሞ መተው አይቻልም። ፍቅርም ሲተው እግዚአብሔርን እንደው ዝም ብዬን ስገምት ሳስበው በጣም ብዙ አመት የሚጨርስ ነው የሚመስለኝ፣ አንዲትም ፍቅረኛ ወይ ደግሞ አንድ ፍቅረኛ ለመተው ማለት ነው። እንዲሁ ዝም ብላችሁ አይደለም። ፍቅርን ቀርቶ የሆነ ሰው እኮ ትናንት ተዋውቃችሁት ማርያምን ስትለያዩት ያን ሰው በድጋሚ እንደማታገኙ ስታውቁ በጣም የሚደብር ነገር አለው፣ ያስጠላል። ሰው መላመድ በጣም ከባድ ነገር ነው። በነገራችሁ ላይ መለያየት ካለ የሆነ መላመድ ባይኖር ባይነኝ እና ስለዚህ ቆም ብላችሁ ሰቡ፣ ሶስተኛው ወገን ማስገባት ካለባችሁም እኛ ደግሞ ኦርቶዶክሶችንን ንስሐ አባት ይኖራችኋል፣ ላይ ነው ይኖራችኋል ስለዚህ በነሳ አባታችሁ ምናልባት ወደ ቤተሰብ መምጣት የሌለበት ጉዳይ አለ። በነገራችሁ ላይ ማለት በጭራሽ ቤተሰብ ማወቅ የሌለበት ነገር አለ። በነሳ አባት ብቻ የሚፈታ ማለት ነው። ሀብና ናኒ ቤተክርስቲያን ሄዳችሁ ንሳ አባታችሁ ጋር ሄዳችሁ የምትፈቱት ችግር ሊኖር ይችላል። እንዲሁም ደግሞ በቤተሰብ የሚፈታ ነገር ሊኖር ይችላል። ብቻቸውን ልትፈቱ የምችሉት ነገር አለ። ግን እኔ ማናችሁንም ልመክራችሁ የምችለው ሌሎችም እምነት በእምነታችሁ የሆነ አባት ይኖራችኋል አደለ? በዛ ሄዳችሁ ብታስፈቱ ኦርቶዶክሶች ደግሞ በነሳ አባት ብትጨርሱ ምላችሁ፣ ሁሌም በተጋጫችሁ ቁጥር ቤተሰብ የሚገባ ከሆነ ባልሽን የመጥላት እንትን ሊኖርባቸው ይችላል፣ ሚስትን የመጥላት ምክንያቱም፣ ሁሌ እንደዛ የምትጨቃጨቁ ሁሌ እንደዛ አይነት ቃል የምትጠቃቀሙ ነው የሚመስላቸው። ሰው ሲናደድ ሲበሳጭ መጥፎ ቃልም ሊወረውር ስለሚችል ማለት ነው። ስትጣሉ ቤተሰቦቻቸውን ማስቀየም ሊኖር ይችላል ምናምን። አይ ነው የሆነ ገብታ ተረታችሁኛል። ስለዚህ ቆም ብላችሁ አስባችሁ ፍቅራችሁን ከእንደገና ምንም ነገር ተፈጥሮ ሊሆን ይችላል ልክ እንዳልተፈጠረ አድርጋችሁ እርሱትና ወደ ነበረ ፍቅራችሁ እንዳዲስ ጀምሩት ነው ማለት የምፈልገው ምክንያቱም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል አሁን ናኔም በደንብ በቃ ግልጽ አድርጎ አውቋታል ሀብ ማለት ነው ይህን ያክል አመት ሲቆዩ እናኔም ደግሞ ሀብን ውቃል ምን ይወዳል ምን አይወድም ምን ይፈልጋል አይፈልግም ምንድን ነው የሚያስደስተው የሚያስከፋው ይህን ነገር ብቻ ለማወቅ ራሱ እኮ በስመ አብ ብዙ ጊዜ ነው የሚጨርሰው ና ስለዚህ ሁሉ አውቃችሁ ከዛ ከእንደገናውን ሌላ ፍቅር ልጀምር ብትሉ ያን ፍቅር ለመስራት ስንት ጉድ አለው፣ በመድኃኔዓለም ከዛ ደግሞ ማንም አናቀም ሰው ነን። ያቺ ሴት ደግሞ በህይወታችን የመጣ ሸሪት የትችላል። ስለዚህ የማንም ሰው ተመላላሽ ሆነን መኖር የለብንም ያቺ ስትሄድ ሴት ብሄድ ሴት ይመጣል የሚባለው ነገር ብሩክ ትናንት ተናግሮታል። እሱ አባባል ሊሆን ይችላል ብሏል፣ የሆነች ሴት ብትሄድ ሴት ይመጣል እንችላል። ግን ማንም ሴት ስትመጣብን ስትሄድብን የምንኖር ወንዶች መሆን የለብንም አይደል ሴቶቹም ደግሞ ወንድ ብሄር ሆኖ እንድመጣ ልትይ ትቻለሽ። ግን የማንም ወንድ እየመጣ እየደብሽ ለምን ይኖራል? የሆነ የመጣውን ተበቃ አድርገሽ ቻለሽ አይኖ አንዳንዴ በቃ ላይሆን ይችላል። ማይሆን አጋጣሚ ሊያጋጥመን ይችላል ማለት ይሄ ፍቅር ነው ፍቅር ነው። ጥብቅ አድርጉ ልላችሁ ሳይሆን የሆነ በቃ ሁለታችሁ አብራችሁ ላትሆኑበት የምትችሉት በጣም ከባድ ችግር ሊያጋጥማችሁ ይችላል። እዛ በኋላ ግን ቁርጥ አድርጋችሁ ልተውት ትችላላችሁ። ገባችሁ አይደለ? ያን እንደዛ የሚያስተው ነገር አለ። ለምሳሌ ሴቷ በጭራሽ እሱ ጋር እንዳትኖሪ ብዬ የምፈልገው ደግሞ እንድትኖሪ ማልመክርሽ፣ ይህ ለመማታት የሚንደፋደፍ ከሆነ አንስተሽ በወደል ጫማ ግንባሩን ብለሹ ድፍት አድርገሹ ሂጅ። የጣባቱ እንደዛ ነው። ሴቲቷ ደግሞ ማለት ነው ወንድም እማታከብር ከሆነ ባገኘችው አጋጣሚ ዘነጥፍ ከሆነ ዘን ጥፋት ማለት ነው። ተደባደቡ በቃ። እዚህ ጋር አይረባም በቃ ሁለታችሁ። ይሄ የሆነ የመደባደብ ፎውስ ምናምን ያለበት ወንድና ይሄ የሆነ ክብር ለወንድ ልጅ ማሰጥት አይመጣውም። ትዳር ላይ በጭራሽ ልትስማማ ትችሉ። ነገም ልጆች ተወልደው ልጆቻችሁ መከራቸውን ከሚበሩ ተለያዩ። በቃ እናንተ አታስፈልጉ። እናንተ ሁለታችሁ ለምንስ ፍቅር ላይ ገባችሁ? ገና መጀመሪያ ትጠናኑም። ምን አይነት ነገር ነው ባካችሁ? እና ለማንኛውም ይህንን ለማለት ነው። በመጨረሻ ማለት የምፈልገው ነገር ሁላችንም ሰዎች ሲፋቀሩ አይዞን ብለን ፑሽ ማድረግ መገፋፋት መቻል እንጂ ለማለያየት ያክል ጥግ ድረስ መሄድ ደግሞ አስፈላጊ አይደለም። የሳይጣን መንፈስ ነው የሚላበስብን የተላበሰብንም መጥፎ መጥፎ ነገር በተናገረን ቁጥር በቃ ሳይጣን ጓደኛው አድርጎን እኛ ማንፈልገውን ካደረግን በኋላ ራሱ እኔ ይህን ነገር ያደረግኩት ብለን እስክንደናበር ከምንሆን ከዛ ነገር እራቅላለሁ። በተረፈ እንግዲህ ሀብና ናኒ በሰላም ደግሞ ታርቃችሁ መስቀል ላይ ሰርፕራይዝ እንደምታደርጉን አውቃለሁ። ኦ በነገራችሁ ላይ እንኳን አደረሳችሁ ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል እንኳን አደርሳችሁ መልካም በዓል ላለው በያላችሁ በደስ የሚል በዓል እንደምትሉ አልጠራጠርም። እንዲሁም ደግሞ ቀጣይ ከቤተሰቦቻችን ጋር በደስታ እናሳልፍበትን ዘመን ያደርግልን። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ፣ ቤተሰቦቻችን ፈጣሪ ጠብቅልን። እንግዲህ ሁሉም በዓሉን የሚያከብሩ ሁሉ ፏ ብለው እንደሚያሳልፉ አውቃለው። ያው እንግዲህ መስቀል የኦርቶዶክስ ተዋህዶ እንትን ነው በዓል ነው። ነገር ግን በደንብ ደግሞ የሚከበረው ጉራጌ ክልል ነው፣ እና እንግዲህ እንኳን አደረሳችሁ። እንግዲህ ደግሞ ወደ ሀገራችሁ ሙሰዱን። የምር ሁሉም ሀገር ላይ ይከበራል። ነገር ግን በደንብ ደግሞ የሚከበረው ምናምን ድባው ምናምን ነገር ያው እንደምታቁት እንደማይ ኦንላይን ሶሻል ሚዲያ ምናምን ደሞ በቃ ጉራጌ ክልል በጣም ነው፣ በቃ ቢከበረው ምናምን ክትፎ ምናምን ነገር እያማረኝ ነው። እቻ ገለሁን ያውም ቤተሰብ የምሬን ነው። እንኳን አድርሳችሁ ማለት እንወዳለው። እንግዲህ እግዚአብሔር አምላክ ቀጣዩን ዓመት ደግሞ ደስ የሚል የፍቅር ዓመት ያድርግልን ከዚህ በፊት ያለፉ መጥፎ ጊዜዎችንም ሁሉንም እንግዲህ ያው አዲስ ዓመት የሚባለው እንግዲህ ያው በአዲሱ በእንቁጣጣሽ ቢሆንም በተለይ ደግሞ እንግዲህ መስቀል ካለፈ በኋላ ነው አዲስ ዓመት የሚባለው ና እንግዲህ ወደ ክረምቱን ከባድ ክረምቱ እያለፍን ነው፣ ምናምን ብቻ ፈጣሪ ይመስገን። ክረምቱንም ወደ በጋ ያው ዝናቡንም ወደ ፀሐይ የሚቀይር አምላክ የተመሰገነ ይሁን። በተረፈ እንግዲህ በድጋሚ እንኳን እርሳቸው በጣም ነው የምወዳቸው። በጣም ይቅርታ ቦይሱ በዛ እና ሰላም ፍቅርን አውርጁልን። ኡኡ በሉ ቤተሰብ። ስም አትበሉ፣ ስም አትበሉ እሺ። መልካም ጊዜ ሆናችሁ ባይ